ሰላም ለእናንተ የሆኑ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እስኪ ስትገቡ ሰብስክራይብ አድርጉ። ሰብስክራይብ ላደረጋችሁ ሰብስክራይብ የዶሎን ምልክት ጠቅ አድርጓት አጥቁሯት፣ ደግሞ ቪዲዮ እንዲደርሳችሁ ማለት ነው። ዘጠና ስምንት ከመቶ ሰብስክራይብ ሳታደርጉ ነው እያያችሁ ያላችሁት። መቶ በቃ ሁለት ፐርሰንት ነው የቀረው የምር ማለት ነው። በጣም ነው የገረመኝ እና ሰብስክራይብ አድርጉ ማለት እወዳለሁ ቤተሰብ። ዛሬ እንግዲህ ልበላችሁ ማለት ነው። ዛሬ የመጣሁበት በጣም በሚያናድድ እና በሚያሳዝን ነው፣ በሚያናድድ አይደለም፣ በሚያሳዝን ሁኔታ እና በሚያበሳጭ ነገር ነው የመጣሁት ማለት ነው። የንግስቷ የንግስት ሱመያ መልእክት በጣም ነው ዛሬ ልቤን የሰበረው። አብራችሁኝ ቆዩ። ምን እንዳለች እንግዲህ ለእያሱ ምን መልእክት እንደላከች አብረን የምንሰማው ነው የሚሆነው ስለዚህ፣ እስከ መጨረሻው ተከታተሉኝ ማለት ነው ቤተሰብ የምር ለመናገር በጣም ልቤን ነክቶታል። በጣም ልቤን ሰብሮታል። ሴት ልጅ ብዙ ጊዜ ጉዳቷ አይታይም። እኛ እዚህ ጋር ሰይድ ስለዞረ ሌላ ቦታ ስለሄደ እዚያ ሄደ እዚያ መጣ የሚለውን ወይም ደግሞ ዛሬ ንግስት ሱማያ ባህር ዳር ታየች፣ ጎንደር ታየች፣ አዋሳ ታየች፣ የት ካየች ምናምን ምናምን የሚባለውን ነገር ነው ማለት ነው የምናውቀው እሷ ልቧ የተሰበረበትን ነገር ብዙ ልቦች ልቧ የተሰበረበት ብዙ ልቧ የደማበት ነገር ስላለ ነው። አያችሁ አይደል? ልቧ በብዙ ነገር ተሰብሯል። በብዙ ነገር ደምቷል። በብዙ ነገር ብዙ ነገር ሆናለች ማለት ነው። እዚህ ጋር እንግዲህ በዚህ ቦይስ እሷ ምን ልበላችሁ፣ ሚዲያ ላይ ማውጣት ያልፈለገቻቸው ሚዲያ ላይ መናገር ያልፈለገቻቸው በጣም ብዙ ነገሮች እንዳሉ ነው የሚያስታውቀው። ለእሱ እንግዲህ ሪከርድ ያደረገችለትን እያሱ እንግዲህ ሪከርዱን በቪዲዮ ይዞት መጧል፣ ወይም ደግሞ አስዳምጦናል ማለት ነው። አዳምጠነዋል አንዴ ሁለቴ ሶስቴ ይሳሳታል ሰው። ሰኢድ ግን እውነት ለመናገር ንግስት ሱመያን ቀበርኳት አበቃላት ብሎ ነበር። እሷ ጀግና ስለሆነች ፈንቅላ ወጣች እንጂ ቀብሯት ነበር። አያችሁ ሰይድ እስከዚህ ድረስ ባለጌ ነህ። በቃ አለቀ። ባለጌ ነህ። ምንም ምንም ምንም ምንም ምንምም አታመጣም። ባለጌ ነህ። ይህን ልልህ የቻልኩት ደግሞ አንተ ልጆችህን ባዩ የቀየርክ ሰው ነህ። በቃ ልጆችህን ባዩ የቀየርክ ሰው ነህ። ገባህ አይደል? ገባህ አይደል? እንግዲህ ቤተሰብ እንድታደርሱለት ነው የምፈልገው። በዚህ ልክት ሶማያ ታረቂ ብላችሁ በንግስት ሶማያ የምትፈርዱ፣ በንግስት ንግስት ሶማያ ታረቂ በቃ ይበቃል። የወንድ ልጅ ጦር ምናምን የምትሉ የንግስት ሱማያን ቤተሰቦች ሆናችሁ በእያንዳንዳችንም ቤተሰቦቻችን የሆናችሁ የቻናላችን ቤተሰቦች ልታስተውሉና ልታስቡ የሚገባው የልቧን ስብራት የምታውቀው እሷ ነች። ሰኢድ ይመን ላይ ያለ ወይም አዩን ባገባበት ሰዓት አሁን ትሰሙታላችሁ ሪከርድ አይመልስላትም። ስትደውል አያነሳላትም። ሪከርድ አድርጋ አድርጋ አሁን ይመልሳል፣ አሁን ምን ይለኛል፣ ምን ይለኛል ብላ ስትጠብቅ፣ በህመም ላይ ሆና፣ በሰው ሀገር ላይ ሆና፣ ልቧ ተሰብሮ፣ ልጆችን ይዛ አይመልስላትም፣ አያወራትም ነበር። አፍላ ፍቅር እችን እብድ አግብቶ አንተን ብሎ ባለ ጫጉላ አንተን ብሎ ባለ ምን። እችንም ነገ ታታልላታለ፣ እችንም ነገ ጥላቶ ወደ ሶስተኛዋ ትሄዳለ ሰኢድ እመነኝ ጥላት እንኳን አይደለም፣ ንብዷን ለሱማያም አልኮንክም። አንተ ለንግስት ሱማያም አልኮንክም። በአስራ አምስት ዓመቷ አግብተሃት አስር አመት ሙሉ ቁጭ ብለህ ቁጭ አድርጋሃት ነው። አንተ የራስህን ፋንድ እያፈለገ ይሄድከው ሌላው ደግሞ መናገር የምፈልገው ንግስ ሱማያ እንዳለችው ጓደኞቹ ሌሎቻቸው ብዙ ጓደኞቹ ያሱም ሆነ ሌሎቻችሁ፣ አዎ እውነቷን ነው፣ ንግስ ሱማያ ማለት ነው። ጨፍራችሁ፣ ደግሳችሁ፣ አብራችሁ ሀይሎ ጋ ብላችሁ ድራችሁታል። ከዳራችሁት በኋላ ንግስ ሱማያ እንግዲህ ብዙ ጓደኞችን ለማውራት ጥረት ስታደርግ ስትጥር እንዲመልሱላት እንዲያወሯት ስትፈልግ ማንም ያወራት አልነበረም። ከሰይድ ጓደኞች እሷ የምታቃቸው ይመን በይመንም የነበሩ እናያሱ ሌሎችም ይመን ላይ የምታቃቸው በእጇ የበሉ የጠጡ እንኳን ሁለት ሶስት አራታ ብዙ በጣም ብዙ ልጆች አልመለሱላትም። ያን ያላወሯት ማንም ለንግስት ሱመያ ቦታ አልሰጣትም። አሁን እያዩስ እያሱ ከንግሱ መያም ፍለጋ ብለህ አዲስ አበባ ለአዲስ አበባ የት ለየት የምትንከራተተው ምን አባ ክፈልገ ነው? ተመለስ። በቃ አትከታተላት። በቃ ተዋት። ትኖርበት እራሴ በራሴ ጊዜ መለሳለሁ እራሴ፣ ነገሮቹ ከተስተካከሉ በራሴ ጊዜ መለሳለሁ ብላለች። እንደፈለገች ትኖርበት፣ ቁስሏን ታክምበት። አታ ቁስሏት በቃ ተውኝ እያለች ነው። አታስድቡኝ በቃ አትስደቡኝ እያለች ነው ተውኝ እናንተ ዘሮች እያለች ነው በቃ አለቅለቅ ሽመያን ጉማይ ሲ አርሴ ቤታ ዋን ረ ላላለም ቀብቱ አሰላሙ አሌይኩም ወረህመቱላ ወበረካቱ። ሰላም ነው ያሲን፣ እንዲህነት ደህና ነኝ። ውይ ያሲን፣ ምንድን ነው ጨቀጨቅ ብናት በጣም ይቅርታ። ማለት ላለማስቀየም ነው፣ አንተ ዝም ያልኩህ ማለት ነው። በቃ ተገናኘን። እኔ ያሲን አከብርሃለሁ፣ ላስከፋህ አልፈልግም ግን በቃ አንትን እንደዚህ የሚያስጨንቃችሁ ከሆነ በኔና በሰኢድ መካከል እኮ አለመግባባት ነው። ውድ በቃ በጣም ተጨናነቅ ማለት ነው። እንዴት ነው ጣ ማግኘት አልፈልግም። አገኘው ካርለ አገኘው ከዛ ደግሞ በቃ ስላልፈለኩኝ ሄድኩኝ። የዚህን ያክል እንደዚህ የምትሆነው እንደዚህ እኔን ልትወቅሰኝም ልትናገረኝ አትችልም ሲፈጠር ማለት ነው። እውነት ያሲነኔ በቃ ተውኝ። ባጭሩ አታገኙኝ በቃ አውቆ የተኛን ሰው ቢቀሰቅሱት አይሰማም ይባላል። እኔ አውቄ እኮ ነው የጠፋሁት እንዴ። በቃ ተሆን ያል ብፈጠራችሁ ምንድን ነው በጣም አጨናነቃችሁ፣ እና በቃ አትፈልጉኝ። በቃ እንኳን እናንተ ይቅርና ሰኢድ ፈልጉ አላገኘኝም። ተወኝ በቃ። ያሲን ምን ሆነህ ነው? በፈጠረብህ እንደገና ደግሞ ማለት ነው እኔን ከመፈለጋችሁ አሁን እናንተ እንደዚህ ሁላችሁም አንተም ሰኢድም ሁላችሁም ስትፈልጉኝ ልጅቷን እኔ እያሳደባችሁ ነው መጀመሪያ ሚስቱን ይፍታ፣ ሚስቱን ያሳርፍልኝ። ጓደኞቿ ከሷ አልፎ ለጓደኞቿ የሚያሰድበኝን ነገር እሱን ስርዓት እንዲያስዝ፣ እናንተ እንትኖቹ ጓደኞቹ አርላችሁ እኔም ከመፈለግና ነ የተመለሽ ነ የተማለሽ እያላችሁ ሰዓት ውስጥ ለመጨመር ከምትሯሯጡ ማለት ነው እንደ ጓደኛ አቀርባችሁ ምከሩት። እሱ እሱ በጣም ቢያንስ ገና በሩቁ ያላከባበረን በሩቁ ያልተከባበር ነው። ገና ሳንታዋወቅ እንድዚህ ሆኖ አስበዋል። አብሬያቸው ብኖር ምን ያክል እንትን እንደሚለኝ እኔን እንደሚያስወርድ በገንዛ በጓደኛዋ ሳይቀር እያሰደበች ማለት ነው። እኔ መጀመሪያ እሱ ጊዜቷን ያዟት። እናንተ እናንተ ስትከተሉኝ እኔን ስትከተሉኝ በቃ ልጅ ይባሰልክ ውስጥ እየገፋች አሁን ይህ ንዴት እሷ ማናት እሷ እኔ እያለሁ እስከ ጓደኞቹ እነሱ እሷን ንከተሉ እያለች ጭራሽ ሌላ ቄምዛ አንተ ስትመጣ አንተም ስትፈልገኝ እሱም ስፈልገኝ ሌላ ነገር ውስጥ ነው ልጅቷ እየገፋፋችኋት ያለው ስለዚህ አንተም ሂድ እሷ ጋር ሰኢድም ሚስቱ የሚያሳርፍልኝ ትዳሩን እዛው ሰብሰብ ብሎ ይቀመጥ። መጀመሪያ ስርዓት ያሳያት። እኔ በራሴ ሁሉ ነገር ከተስተካከለ ልመለስም ላልመለስም እችላለሁ። እሱን አለ ቆ መጀመሪያ ስርዓት ያዝ ምንድበማለት ትዳሩን የያዝ በቃ አንድ ገብቶበት የገባውን ነገር አሁን የምን መሯሯጥ ነው። መጀመሪያ የት ነበራችሁ? እንደዚህ መጀመሪያ ሲያገባ እኔ እዛ ስጨናነቅ፣ መጀመሪያ ውጣችሁ ዝም ዝም ብላችሁ አሁን ሰኢድ እና ተውኝ፣ አታጨናቁኝ። በቃ ተውኝ እንዴ መጀመሪያ እኔ ሰኢድ ሀገር ለአገር ሄዶ እኔ ስላልተከተልኩት ነው። እኔ እንደዛ ሰው እንደ ሀላል ነው ሀላል ነው የአግባ ችግር የለውም። አሁን ልክ ለእኔ እንደሚያዝ ለእኔ እንዳዘነ ሰውላችሁ የምትከተሉ ልጆቹ ምናምን መጀመሪያ የተነበራችሁ ጓደኛንም እያላችሁ አብራችሁ ከስሩ ከስር ስር አብራችሁ ሁላችሁ የሄዳችሁ ነበር ያሲም ማለት ነው እኔ በእርግጥ አንተ ማለት ልወቅስ አልፈልግም። ነው የማብዛኛውን ጊዜ አለሁ አለም በቪዲዮ ስታገዛ አይታለም። አብራችሁ አብራችሁ ሞሽራችሁት። አሁን ላይ ልጅቷ እንዲህ ናት፣ ልጅቷ እንደዚህ ናት። እኔ ምን አገባኝ? እኔ ስለ እሱ አያገባኝም። በቃ የነገረችው ወይም ሰኢድ ጋር አብረሽው ሆኜ መለያየት ያለባችሁ እኔ ምን አገባኝ? የራሳችሁ ጉዳይ ነው። ሰኢድም የራሱ ጉዳይ፣ ልጅቷም የራሷ ጉዳይ ነው። ያገባኝበት እኔ ታዲያ እሱ ወንዶ እሳት ውስጥ ቢገባ እኔ እሳት ውስጥ መግባት አለብኝ እንዴ? እች እብድ ናት እያላችሁ እንዴት ነው እኔ ልጆቼን እጅ እሷ ጋር ተንቀርፍፌ ሳይድንሽ ለመታረቅ ሄዳለሁ ብዬሽሚዞ ለሽማግሌ ምናምን መጀመሪያ የተነበራችሁ መጀመሪያ እንደዛ ልጅቷ ስለ ልጅቷ አታጣሩም አብሯ አደግናት ምናምን እያላችሁ እሱም ሲል አብራችሁ ስር ስር ሄዳችሁ በቃ ልጅቷ ሞኝ ናት ናት ትባባሉ አሁን፣ በደንብ ስትተዋወቁ ሰይድን በደንብ ሲያቀ ሲፈጠር ያስታውቃል እኮ። ልጅቷ ጥሩ ብትሆንና ደግሞ ይቀመጥ ነበር። እኔን እራሱ ትዜ ይፈልገኝ ግን ዝሮ ዝሮን ያፈልግም አፈልጉ፣ ይበቅ። እኔ ያገባኝ እርሱም ልኩን ይወቅ። እንደዚህ ሚሆን እንደዛ እኔ እዛ ሰው ሀገር ላይ ብቼን እየተመከለከንኩኝ ከሁለት ልጆች ጋር ጥሎኝ ሪካርድ እንኳን በስርዓቱ ያመልስ ነበር። እኔ እንደውም ብሎክ ሳያደርገው ነው ሰላሜን ያገኘሁት ማለት ነው። ሪከርድ መሸ አሁን መለሰልኝ። አልሰማውም፣ አላየውም፣ አይቶ ዝም መልስም ጓር አይመልስም። በዛ ሰዓት ሳወራችሁ ራሱ እናንተ በቃ ለሱ ነበር የምታግዙት። ስለዚህ እኔ ያገባኝ አትፈልጉም። ከዚህ በኋላ ያሲንን በቃ ሪከርድ ራሱ ብሎክ እንዳረግ ብሎክ እንዳራረግ ከፈለገ ሪከርድ ራሱ እንዳታረግ ያጀብ እናተውኝ አታ

ሰማችሁ አይደለ? አጨብጭባችሁ ድራችሁት። እናንተ ለንግስት ሱመያ እንኳን አንድም ሰው እንኳን መልስ የሚሰጣት ጠፍቶ ይመለያለች። አንድም ሰው መልስ እንኳን ሪከርድ እንኳን የሚመልስላት ጠፍቶ አሁን እንዴት ነው እንዴት ነው አሁን ላይ አንተ ራስህ ልትከተላት የምትችለው ልጆቿን ለመቀማት እንኳን አንተ ሰይድ ፈልጎ አያገኘኝም ብላሃለች። አርፈ ተቀመጥ። በቃ ተዋት፣ እረፍት ትውሰድበት። ሰማችሁ አይደል ቤተሰብ፣ ሰማችሁ አይደል ሰይድ ሪከርድ አይመልስላትም ነበር። አሁን አሁን ይመልስልኛል፣ አሁን አሁን ያናገረኛል እያለች ስጠብቅ አይመልስም ነበር። ልጆቹን በአዩ ነው የቀየራቸው የነበረው ሰይድ። አሁን ሰው መስለህ ማለት ነው። አሁን አዩ ሌላ ሰው ሆነ ሲያገኟት አዩ ተቀያይራ ሲያገኟት፣ አዩ በባህሪዋ እንዲህ አይነት መጥፎ ሴት ሆና ሲያገኟት ሁሉም ወደ ንግስት ሱመያ፣ ኧረ እባክህ በአጣ ቆየናት እንዴ! ንግስት ሱመያ በአጣ ቆየኝናት እንዴ! እሷ መጀመሪያም ከሰው ሀገር ማንም የላትም፣ ምንም አታመጣም፣ ምንም የትም አትሄድም፣ እኔን አታመልጠኝም፣ በቃ ዙሬ ዙሬ እንደፈለግኩ ጫወትባታለሁ ብሎ ነበር ሰኢድ ያስበው፣ አልተሳካለትም። ንግስቷ እጅ አልሰጠችም። የኔ ነብር ማለት ነው፣ የኔ ነብር እጅ አልሰጠችም። አየ፣ ስለዚህ ተዋት። አሁን ደግሞ እረፍት ታደርግበት። አትጨቅጭቋት፣ እየገባችሁ በቃ ተዋት፣ አትነዝንዟት። እሷ ለልጆቿ አታንስም። ልጆቿ ሲያድጉ ያዩታል። ሲሄድን ወይም ደግሞ እንዳለችው እረፍት አድርጋ እረፍቷን ስትጨርስ እራሷ ስትረጋጋ ሰዳቢዎችን ያሳርፍ ልይ ይብላለች። ሰዳቢዎችን ሲያሳርፍ በጣም ብዙ ሰዳቢዎች ተሳዳቢዎች አሉ እኮ እንደ ቡኔ እንደ አዩ ሌሎችም ቅራ ቅንቦች በኦሮምኛ የሚሳደቡ በጣም ብዙ ቅራ ቅንቦ አህያ ያህያ ልጆች አሉ። እነሱን ያሳርፍ። ሰኢድ በመጀመሪያ ደረጃ ንግስቷን ከመፈለጉ በፊት በነገራችን ላይ ንግስቷን ይፈልጋል ታልብላችሁ ከሆነ ተሳስታችኋል። ንግስቱ ማያ እንዳለችው አዩ መጥፎ ሴት ስትሆንበት ነው። ንግስቱ መያን እየተከታተለ ያለው ልጆቹን ነው እንጂ ንግስቷን እንደማይፈልጋት በዚያ አረጋግጫለሁ። በጣም መትገርም ሰው ነው ሰኢድ። እዚያው ውሻህን ይዘ ቆጭ በል፣ እዚያው ውሻህን ይዘ አርፈ ተቀመጥ። ምክንያቱም አዩ ማለት ውሻ ስለሆነች፣ ንግስቱ መያን እንዳለችው ደግሞ ስርዓት ልታስይዛቸው ይገባል። በቃ ስርዓት ምታስይዛት ሚስትህን ስርዓት አስይዛት፣ ጓደኛዋን ስርዓት አስይዛት አስከብራት የአስር ዓመት የትዳር ሚስቴ ናት ብላል አደለም? የአስር ዓመቷን በአንድ ቀን ገልብጣ በሱማያ ብትቀይራትም ልጆቿን ጨምረ የሰው ሰው የሶስት ሰው ህይወት ነው በአንድ የገደል ከተ ባዩ የቀየርካቸው፣ በዚሽ ውሻ ማለት ነው፣ በዚሽ ባለጌ በጉ ያለችህ ለዚያ ነው። ቡኔ ደግሞ የማንም ቅራቅንቦ ያለችህ ለዚያ ነው። አያህድል ምን ያህል እንደተናቅ ምን ያህል እንደወረድክ፣ ምን ያህል እየተሰደብክ እንደሆነ ግን፣ ስለዚያ እኛ አይመለከተንም። ንግስቱ መያግን ልትከበር ይገባል። ምን ልበለህ? ልትከበር ይገባል። ልታስከብራት ይገባል። ውሾችን ልታሳርፋቸው ይገባል። ሌላው ጓደኞቹ ያሱም ሆነ ሌሎቻችሁ ማናችሁም ማለት ነው። ሌላ ቋንቋችሁ ማናቅ፣ እዚያ የምትንተባተቡ ማለት ነው። እረፉ፣ ተዋት ንግስቷን በቃ ትኖርበት፣ ተዋት፣ ዘና ትበልበት። አታገኙኝም ከተባላችሁ አታገኙኝም ነው። የለሁም ከተባላችሁ የለሁም ነው። በቃ ረፉ፣ ረፉ ስትባሉ ረፉ። አትጨቅጭቋት። ረፍት አድርግበት፣ ስራዋን ትስራበት፣ ልጆቿን ታሳድግበት። አለቀ። የሰኢድን ጉድ እንደሰማችሁት ነው። ቤተሰብ ሪከርድ አይመልስም፣ አያወራትም እንደ ወደቀ እቃ እረስቷት ነበር። አዩን ሲያገባ አሁን ሰይድ ምን ያንከራትትሃል? ምን ያንከራትትሃል? አጣሃ። አገባህና እየኸው። እንደሱ አላገኘህም። መቼም አታገኝም። መቼም አታገኝም። አዩ ከሆነ ሽንት እያጠጣች መላጣ ራስክ ላይ ሽንቷን እየሸናችብህ ነው። በቃ ይህን ነው እያየን ያለ ነው። እኛ አይዞ በርታ እራሷን አዩን ይዘህ ቁጭ በል ማለት ነው። ንግስቷን ተዋት ትኖርበት አትከታተሏት በቃ ተዋት ሁላችሁም ማለት ነው ተው ይምላለች ተዋት ቁስሏን ታድንበት ቁስሏን ታድንበት ስብራቷን ትጠግንበት መጠገን ከቻለች ማለት ነው እንደሰማችሁት ነው ቤተሰብ እንግዲህ ሱማያ ብዙዎችን ሚዲያ ላይ አላወጣችም አልተናገረችም በውስጥ ግን ለሚያውቁ ሰዎች እንግዲህ ያላችሁን ሰምታችኋል ማለት ነው በጣም ነው የሚያሳዝነው በጣም ስለዚህ ሰኢድ አዩን ያገባህ ቀን ነው። ልጆችን ከነሚስትህ የሸጥካቸው፣ የረሳሃቸው፣ የተጫወትክባት እንደፈለግ ንግስቷንም ስታገባት እንደዚያ ነበር እኮ እኮ። እሺ ቤተሰብ ላይክ፣ ሸር፣ ሰብስክራይብ እያደረጋቸው አድርሱላቸው። ወዳችኋለሁ። እየተማማርን ምግብን፣ ስራ እወተትን ሸምቱ ተራ በተራ የማዋይሻናል